ቢንያም በለጠ ነኝ ከመቄዶንያ የበጎ አድራጎት ማህበር በለንደን ከተማና አካባቢ ያላችሁ ኢትዮጵያውያንና ኤርትራውያን ከዚህ ቀደም ላደረጋችሁት ድጋፍ እገዛ ጊዜያችሁን በገንዘብ በሙያችሁ ያገዛችሁነትን ሁሉ በእግዚአብሔር ስም ከልብ እያመሰገንኩኝ በቀጣይ ደግሞ ለተጀመረው የገቢ ማሰባሰቢያ የአረጋውያን መኖሪያ ና። ሆስፒታል ግንባታ የበኩላችሁን ድጋፍ እንድታደርጉ በጁን 21 በለንደን ስሪ ፒኤም ታላቅ የሆነ ለየት ያለ የገቢ ማሰባሰቢያ የራት ክብዣ ይደረጋል። ስለዚህ ሁላችሁም እንድትገኙልን ሌሎችንም እንድታስተባብሩልን የሃይማኖት አባቶች የሃይማኖት ተቋማትም እንደዚሁ በዚህ በሚደረገው የራት ክብዣ ላይ ህብረተሰቡን ምእመናንን እንዲሳተፉ እንድታግዙን እንጠይቃለን። ስኬቶችን ይሸጣሉ እሱንም በመግዛት ሌሎችንም በማስተባበር እንድትገኙልን። ድርጅቶች፣ ሬስቶራንቶች፣ ሆቴሎች፣ ጸጉር ቤቶች ማንኛውም የኢትዮጵያና ኤርትራውያን ተቋማት፣ የሙዚቃ የኪነት ባለሙያዎች በሙሉ ሁላችሁም በዚህ ራት ግብዣ ላይ ሁላችሁም የበኩላችሁን ድጋፍ እንድታደርጉ መቄዶንያ በሚረዳቸው በአርባ ስድስቱም ከተማዎች ባሉ ከ8500 አረጋውያንና አእምሮ ስም በትህትና እጠይቃለሁ። ለበለጠ መረጃ ደግሞ ሜሪና ሳሚ ያሉን እነሱ ስልክ ቁጥራቸው 7946326182 ነው። ሌላው ደግሞ 7456899773 ነው። የመቄዶንያም አባል እንድትሆኑ በመቄዶንያ ቻሪቲ ሆም ዳትወርግ በሚል ዌብሳይት እየገባችሁ የመቄዶንያ አባል ሆኑ። በተጨማሪም የመቄዶንያን 22 ሺህ ተከታይ ያለውን የመቄዶንያ ዩቲዩብ ሰብስክራይብ አድርጉ። ለምን ተደርጉልን ድጋፍ እናገዛው ሁሉ በአረጋውያን ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።